ለክብደት መቀነስ እንጹም። የታላቅ እስክንድሪያ ሰራዊት ፈርሲን ወይም ፐርሺያን በደል የተቆጣጠረ ነበር። አንድ ወሳኝ ቦታ ላይ ግን ወታደሮቹ እየተዳከሙ ሊሸነፉ ሆነ። እነዚህ ወታደሮች ከዚያ ውጊያ በፊት በነበራቸው ጦርነት ላይ የዘረፉትን ተሸክሞ ስለነበር እንደ ልብ እንዳይንቀሳቀሱ ከብዷቸው ነበር። መዋጋት አቃታቸው። እስክንድር ይህን ነገር የዘረፉትን ሁሉ በአንድ ቦታ ላይ እንዲያከምሩ አደረገና ሰዓት ለቀቀበት። ሁሉም ምርር ብሎ ተበሳጩ። የንጉሱም ብልህነት የገባቸው በኋላ ነበር። አንድ ጸሐፊ በፍጥነት እየሮጡ ሲዋጉ ክንፍ የተሰጣቸው ይመስሉ ነበረ ብሎ ጽፏል። ድላቸውን አረጋገጡ! እንደ አሜሪካ ባሉ ሀብታም ሀገራት ሁልጊዜ ጊዜ ከሚነሱ ችግሮች አንዱ ከመጠን ያለፈ ውፍረት ነው። በሚሊዮን የሚቆጠሩ ሰዎች በውፍረት ይቸገራሉ። ክብደታቸውን ለመቀነስ ብዙ እንቅስቃሴ ያደርጋሉ። ለሕክምና አማካሪዎች ብዙ ገንዘብ ያወጣሉ። አመጋገባቸውን ለመቀነስ ብዙ ይታገራሉ። የስኳር ሕመም፣ የልብ ሕመም፣ ከፍተኛ የኮሌስትሮል መጠን፣ ስትሮክ ያሰጋቸዋል። የሚሰቃዩትም ሁሉ አመጋገባቸውን መቆጣጠር የሚቸገሩት ከምግብ መከልከል ስላልለመዱ ክርስቲያኖች የክርስቶስ ወታደሮች እንደመሆናቸው ከመንፈሳዊ ጠላታቸው ከዲያብሎስ ጋር በምናደርገው ውጊያ ላይ እንዳንቸገር የሚከብደንን ማንኛውንም ነገር ለማስወገድ መላ አለብን። ውጊያውን በሚገባ ለመዋጋት የእግዚአብሔር የጦር ዕቃ እንዴት መታጠቅ እንዳለብን ማወቅ ያስፈልጋል። የውጊያችን መሪ ጌታችን ኢየሱስ ክርስቶስ በጾም እኛን እንድንጾም ባስተማረን ጊዜ ይህን ሀሳብ ነግሮናል። ከመጠን ያለፈ ምግብ ወዳችንን ከሞላው ቁሳዊ ነገር ካበዛን በነፍሳችን ላይ ተጨማሪ ሸክም እንጨምራለን። በሴጣን ወጥመድ ላይ የምናገኘው ድል ያስቀርብናል። ነገር ግን እንዲህ አይነቱ ወገን ከጾምና ከጸሎት በቀር አይወጣም። ማቴዎስ ወንጌል ምዕራፍ 17 ቁጥር መጽሐፍ ቅዱስ ክርስቲያኖች ከሩጫቸው ጋራ ያመሳስላቸዋል። ሩጫውን ለማሸነፍ ደግሞ ወደ ኋላ የሚጎትቱ ሸክምን ሁሉ ማስወገድ አለብን። ዕብራውያን መልእክት ምዕራፍ 22 ይህ ክብደት ገደብ የለሽ የሀብት ፍቅር በገንዘብ ፍቅር መማረግ ማለቂያ የሌለው እርካታ ፍለጋ ኃጢአት ለሆነ ፍላጎቶች ባሪያ መሆኑ ስጋዊ ምኞት ስሌት ሊሆን ይችላል። አው መልካሙን የእምነት ውጊያ ልንዋጋና መንፈሳዊ ሩጫን በጽናት ለመሮጥ የምናስብ ከሆነ መሪ ሀሳባችን መሆን ያለበት ክብደት መቀነስ ወይም ጾም የሚለው እኛ ደግሞ ሸክምን የሚከብደን ኃጢአት አስወግደን የእምነታችንን ራስን ፍጻሜው ኢየሱስን ተመልክተን በፊታችን ያለው ያጫ በትግስት እርሱ ነውርና ንቆ በፊቱም ስላለው ደስ በመስቀል ታገሰ በእግዚአብሔር ዙፋን ቀኝ ተቀምጧልና በእናንተ ካሞች ሸክማቸው ከበደ ሁሉ እኔ መሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ፣ እኔ የዋህ በልቤም ትሑትም፣ ለነፍሳችሁ ዕረፍት ታገኛላችሁ። ቀንበሬም በዚህ ሸክሜም ቀሊል ነው። ማቴዎስ ወንጌል ምዕራፍ 11 ከቁጥር 28። ወስብሐት ለእግዚአብሔር።